በጣም እጅግ በሚያስከፋ ሁኔታ ደበደበው። ትሰማኛለህ? አሁን እያንዳንዱ ነገር ትናገራለህ። እናም ብሩክ ወንድሜ የት ነው ያለው ብሎ ሲል፣ ዝና በፍጹም አልናገርም ብሎ አለም። ማህሌት ኢፍራታን አስፈራራቻት። ትሰሚኛለሽ የእውነት ዝና ያለባትን እማትናገሪ ከሆነ እኔ ራሴ ነኝ የምገልሽ፣ የትም መሄድ አይጠበቅሽብሽም ብላ አስፈራራቻት። ትሰሚኛለሽ ማህሌት አሁንስ በቃሽ። የአንቺ ትዕዛዝና የአንቺ ጥያቄ እጅጉን አድክሞኛል። ስለዚህ ምንም የሚያገባኝ ነገር የለም፣ በፈለግሽበት ጠይቅኝ ብላ ኢፍራታ ፊት ለፊት ተናገረቻት። ሉላና ሞገስ በስተመጨረሻ ደስተኞች ሆኑ። በደስታ ልባቸው በሐሴት ተሞልቶ እንዲሁም ደግሞ በሚያስደስት ሁኔታ እየተዝናኑ ይገኛሉ። ዳጣ ዳጣ ምላጭ ዛ ዝናን ፊቱን ሁላ ትርትርትል አደረገችው። ጀግና ዳጣ ትሰማኛለህ? ያን ጊዜ እኔም በርበሬ ስታጥነኝ በተወደደ በርበሬ ያቺ ጅል ጓደኛ ደግሞ እ ጥፍሬን እንደዛ ስታወልቀው የነበራችሁ፣ በል እስኪ አሁን ተናገር ብላ እንደፈለገች አደረገችው። ዝና ሞገስ፣ ሞገስ፣ በላሁን የፍቹን ወረቀት ትፈርማለህ። ካልፈረምክ ደግሞ እዚህ የሆነው እኔ ራሴ የምገለስ ሲለው እረ፣ እባክህ እኔ በፍጹም ሉላን ብሞት እንኳ አልተዋትም ብሎ አለው። እንደዛ ከሆነ እኔ ራሴ ነኝ የምገልህ። የትም ቦታ አትሄድም። መድብልም ደግሞ አንተን በመግደል እጁን አያቆሽሽም። እመነኝ፣ ከዚህ በኋላ ደስተኛ መሆን የሚገባት ሉላና ሉላ ብቻ ናት። እናም ወንድሜ ጓደኛ ያለበትን ትናገራለህ። ካልሆነ ግን እመነኝ፣ እኔ ራሴ ነኝ የምገልህ ሲለው እስኪ ንገረኝ የእውነት መድብል ጓደኛህ ብሩክ የምትለውን እንደ ከዳኸው ከማህሌት ጋር እንደተኛህ ያውቃል ብሎ ሲለው፣ በጥፊ ግጥም አደረገው። ኤውልክ ይሄን ነገር እኔ ለመድብል ከምናገርና መድብል አንተን ከሚሰቅልህ ከዚህ ታስወጣኛለህ ብሎ አለው። እጅጉን ደነገጠ ሞገስ። እጅጉን ደንግጦ ሁሉንም ነገር ለዳጣ ነገራት። እኔ እምልሽ መድብልን የእውነቴን ነው ምልሽ፣ ይህን ነገር ከሰማ ብሩክን ከድቸው እንደነበረና ከማህሌት ጋ አብሬ እንዳደርኩ ካወቀ ይገለኛል። ታውቂያለሽ፣ ብሩክ በጣም ነው የሚወደው። እኔንም ሳይቀር ይወደኛል እንደ ወንድሙ፣ ወንድሙ ነው የሚያየኝ። ግን ይህን ክህደት በፍጹም በፍጹም ነው ምልሽ መቋቋም አይችልም ብሎ አላት ለዳጣ። ምን እንደማደርግ አላውቅም። ነገር ግን እውነትም ይሄ ዝና አረመኔ ነው አይደል? በጣም እመኝኝ ይነግረዋል። ማምለጫ መንገድ ስለሌለው እኔ እንዳስመልጠው ከፈለገ ይህንን ነገር ይጠቀምበታል። ቆይ ምንድነው የማደርገው? በአንድ በኩል መድብል፣ በአንድ በኩል ሉላ። ምክንያቱም እንደምንም ብዬ ሁሉንም ነገር ቢነግረው መድብል እናጣለሁ፣ ብሩክንም ያለበትን አላቅም። ነገር ግን ደግሞ ብናገር ደግሞ ሉላ እናጣታለሁ። ምንድነው የማደርገው ብለቀው? አላቅም እኔ አላቅም፣ እመነኝ እያለች ዳጣዬን በጣም ተጨነቀች። ሰላም ሰላም ውድና የተከበራችሁ የትርሲ ሰንደቅ ሚዲያ ቤተሰቦች እንደምን ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪው አስተማሪውና አጓጌው ምሳሌ ድራማ እንደ ቀጠለ ይገኛል ዛሬ የመድብል ቤተሰቦች በደስታ ጠዋጡ ትልቁን አውሬ ያዝነው እያሉ በደስታ ፍንደቅደቅ አሉ። በሌላ በኩል ዝና እመኑኝ፣ ካሊሙ ሲሳ ያገኛችሁ ጊዜ ሁላችሁንም ነው የሚጨርሳችሁ ብሎ ሲል፣ አረ ባክህ፣ እንደዛ ነው። እንደዛ ከሆነ ታዲያ ለምንድን ነው ሁሉንም ነገር የማትናገረው? ስልክ ልስጥህ እንዴ? እኔ መድብል እኮ ማንንም አልፈራም። እኔ እኮ ተስፋ ቆርጫለሁ፣ ትሰማኛለህ ምናልባት አንተ ሀብት ንብረት፣ መኪና፣ እንዲሁም ሱፍ ገጭሮ መሄድ፣ መጠጥ፣ ሁሉን ነገር ትፈልግ ይሆናል፣ ያስደስት ይሆናል። እኔ መድብል ግን በፍጹም ምንም ነገር አያስደስተኝም፣ ምክንያቱም ስቃይን እና መከራን በደንብ አድርጌ አውቀዋለሁ። ደግሞ ተስፋ የቆረጠ ሰው መሞትን በፍጹም አይፈራም፣ መሞትን አይፈራም ብሎ አለው እናም። እና ታዲያ በህይወት የምትፈራው ነገር የለህም? አዎ ነገርኩ እኮ ምንም አልፈራም። ነገር ግን አሁን አንተን ገድዬ ከዛ ደግሞ ያንን ጓደኛህን እገልና ወንድሜ ያለበትን አፈላልጌ እጄን ለመንግስት እሰጣለሁ ብሎ አለው። ድስቴ መድብልን፣ እኔ ምልህ አሁን ግን የእውነት ብሩክ ያለበትን ቦታ የሚናገር ይመስልሃል እንዴ? ብላ ስትጠይቀው አላውቅም አላውቅም ቅድስት፣ ግን ያለኝ አማራጭ መድብልን ይዞ ይቅርታ፣ ዝናን ይዞ ማፋጠጥና ማፋጠጥ ብቻ ነው። ግን ወንድሜ የትም ይሁን የትም አገኘዋለሁ። እመኘኝ፣ በህይወት አመጣልሻለሁ። ከዛ አንቺም እንዲሁም ደግሞ ምሳሌ፣ ሶስታችሁም ደስተኛ ትሆናላችሁ ብሎ አላት። እና ደግሞ ወንድሜን እንደምትወጂውና እንደምታፈቅሪው በደንብ አድርጌ አውቃለሁ። ምን መድብል? አዎ ነ እመኘኝ ምክንያቱም ወንድሜ አንድ ጊዜ እስር ቤት የመጣ ጊዜ ቅድስት በጣም ጥሩ እና መልካም ሴት ናት፣ ለልጅም ደግሞ ጥሩ እናት ናት ብሎኛል። የእውነትህን ነው እንደዛ ለጋሼ? አዎ። ቆይ ለምንድነው አንቺ ግን ሁሌ የጋሼ የምትይው? አሁን እኮ ፍቅር ፍቅር ያለ ይመስለኛል። እረ ተውባ ካታሳፍረኝ። ምንም ያሳፍር ነገር አለው። ታውቂያለሽ እኔ እኮ ኢፍራት አገዳችኝ። እንዴ ምን ብላ ምን አድርጋ? እኔ እውነቴን ነው ምልሽ ወድጃት ነበር። ከእሷም ጋር ጥሩ ዓላማ ነበረኝ። ምናልባት ብሩክን አፈላልጌ ካገኘው በኋላ እኔም የራሴን ህይወት ከኢፍራታ ጋር እመሰርታለሁ ብዬ ነበር። ኢፍራታ ግን አይኗ አያዬ መርዝ ልትሰጠኝ ነበር። ምን? እኔ እኮ መድብል፣ በፍጹም ማህሌትንና ኢፍራታ ማመን አልነበረብህም። በእርግጥ ኢፍራታ ገንዘብ እንደምትወድ አውቃለሁ። ግን በዚህ ልክ እኔን ለማጥፋትና የሰውን ህይወት ለመቅጠፍ ትተባበራለይ ብዬ አስቤ ማልሜ የማላውቅም ነበር። አሁን ግን ከውስጥ ይወጣለች። አይ መድብል፣ የእውነት የምታፈቅረውን ሰው እንዲህ በቀላሉ ማስወገድ ቀላል ይመስልሃል? አላውቅም። ብቻ ግን እኔ የማቀው ነገር አሁን ላይ እንዳስጠላችኝና ማየት ሁሉ እንደማልፈልግ ነው። ወይኔ ምን ማለት እንዳለብኝ አላውቅም። ነገር ግን አይዞህ ብላ አለችው። አይ አሁን እሱ የሚያሳስብ ነገር የለም። ይልቁንስ ምሳሌ እንዴት ናት? ምሳሌ ቀን በቀን ስለ አባቷ ብቻ ነው የምጠይቀው። አሁንማ ቢጨንቀኝ ምን አማረሽ፣ ወክል አድርግ እያልኩ ሁሉን ነገር አረሳሳታለሁ። ግን በፍጹም ልትረሳው አልቻለችም ስትለው አታስቢ ትንሽ ቀን ነው ዝና። ዝና እያንዳንዱ ነገር ንገረኝ፣ እባክህ፣ እባክህ ካልሆነ ግን እዚህ ው እገልሃለሁ፣ ቢለው አይ ብነግርህም ትገለኛለህ ባልነግርህም ትገለኛለህ። ግዴላይም በቃ እኔ ቃሌን የምጠብቅ ሰው ነኝ። መድብል በፍጹም ቃሉን አንድ ቀንም ቢሆን ከቃሉ ወርዶ አያውቅም፣ እና በሰላም እለቅሃለሁ፣ ግን እያንዳንዱ ነገር ንገረኝም ቢለው፣ በፍጹም አልናገርም፣ ወንድም ያለበትን ቦታ አልናገርም ብሎ ግግም አለ። አሁን እኮ በእኔ እጅ ነው ያለኸው፣ ትሰማኛለህ። እያንዳንዱ ወንጀላችሁንና እንዲሁም ደግሞ በሕዝብ ደምና በህፃናት ልጅ ደም ላይ እየተጫወታችሁ የሚያፈራችሁትን ቤት መኪና፣ እንዲሁም ደግሞ ልብስ ሳይቀር እያንዳንዱ ነገር አቃጥላችኋለሁ። እኔ መድብል አይደለሁም። ትሰማኛለህ። ምን አይነት ወንጀል እንደምትሰሩ የማላቅ ይመስልሃል? እያንዳንዱ ነገር ስላንተ ነገር እያንዳንዱ ነገር አለኝ እንጂ የእውነት በአባትህ ንብረት ይመስልሃል አሁን ድረስ ያለው? ታውቃለህ? ድሮም አባትህ በጣም ጨካኝና አረመኔ ነበር። እሱም በሰው ገንዘብ ነበር እንደዚህ ሀብታም የሆነው፣ ሰዎችን እያጭበረበረና ሰዎችን እየገደለ፣ አንተም የእሱ ልጅ ሆነህ ምን ጤነኛ ነህ ብሎ አለው። ምን ስለ አባቴ ደግሞ የታውቅና? የኔ አባት መልካም አባት ነው ብሎ ቢለውም አረባክህ ታዲያ ያንተ አባት መልካም ሆኖ ነው አንተ መልካም የሆንከው። እኔንና አባቴን እኩል አታድርገን። ነገርኩ አንተ የእውነት ሰው ብትሆን ኖሮ የማትወድህና የማታፈቅርህን ሴት በግድ አፍቅሪኝ ውደጅኝ እያልክ ይህን ያህል ዓመት ሙሉ አታሰቃያትም ነበር። እናም አሁን ግን ዋጋህን ታገኛለህ እያለ ቢለውም በፍጹም ግን ዝና ከቃሉ ዝንፍ አልላለ። በፍጹም አልናገርም ብሎ ግግም አለ። ዳጣ ዳጣና እንዲሁም ሞጎ እያወሩ ባሉበት ሰዓት፣ አንቺ ልጅ ግን አንዳንድ ጊዜ እንደ ሕፃን ያደርግሻል። በል ምን ማለት ነው እንዴ? ታዲያ የሰው ልጅ እንደዛ ታስሮ የግድ በምላጭ ልቆራርጠው ትያለሽ እንዴ? እና እኔ ምልህ ግን ቀረብ ብዬ ባናግረው ይሻላል፣ ራቅ ብዬ እንዴ? እኔ ምን አውቃለሁ። አረ ተይ ግዴለሽም። አሁን እኮ እሱ በጊዜ ልጅ ነው። በቃ ተይዟል። አረ እባክህ አዎ። በቃ አንቺ እንደፈለግሽ ማድረግ ትችያለሽ። ነገር ግን ባትጎጁ ጥሩ ነው። እኛ የምንፈልገው ስለ ቡራ እውነተኛ የት እንዳለ ማወቅ ብቻ አይደለም እንዴ? ረተይ ዳጣታይ